ሄሉ እንግዲህ ዛሬም ለያብሰራ ዋጋ እከፍላለሁ የሚደረገውን ነገር አድርጌ ለኔ አደርገዋለሁ እያለች ነው ማለት ነው። ግን አንድ ነገር ማወቅ ያለባችሁ ይሄ ቪዲዮ ከትናንቱ ቪዲዮ በፊት የተሰራ ነው፣ ያብስራን ሳታገኘው በፊት ለምን ካላችሁኝ በቪዲዮቸው መካከል ራሱ አንድ ስለ መኪናው አደጋ ራሱ አላወሩም። እንዴት ራስሽን ለማጥፋት ታሞክሪያለሽ? ለምን ታደርጊያለሽ? አላሏትም። ያ ማለት ከዛ በፊት ነው የተቀረጸው ማለት ነው። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ይብዛልኝ። ቤተሰብ ይህን ቪዲዮ ላይክ ላይክ እያደረጋችሁ ቤተሰብ ያልሆናችሁን ቤተሰብ ያው ኔታቸው ብታበረታቱኝ ነው የሚሻለው። እኛ እንግዲህ እንንተከተካለን፣ እንበሳጫለን፣ እንቃጠላለን ግን ተቃጥለን ነው የምንቀረው። በዚህ አጋጣሚ ምንም የምንፈጥረው ነገር የለም። እነ ሄሉ እንደሆነ ዛሬ እንደዚህ ብድ ብድ ብለው ነገ ኮ ማን ያውቃል፣ ሄሉና ያብሰራ ታርቀው አንድ ሆነው ሊመጡ ይችላሉ። አይታወቅም። የእኛ ግን ያው እየተንሳፈፉ መቅረት ሆኗል ነገራችንና እና በሰብስክራይብ ጠገን ጠገን አድርጉኝ። እህታችሁ ማለት ነው። እና ቤተሰብ ማለት ዛሬ እንግዲህ ያው ኪራም እያጣደፋት ነበረ፣ ግዴታ መኝ ነው እንደሚላት ደግሞ። ይሄድች እኮ የመጣው ሰው ሁሉ አቃጥሎ ይደፋኝ ነው አሁን እንዴ። ግዴታ ስመሽዋል ማለት እኮ ነው የቀረው። አትዋሽኝ፣ እንደዚህ አታድርጊኝ፣ ምናምን እያለ ግዴታ ለማሳመን በመጀመሪያ ደረጃ ኮሜንታተሮች ራሱ ማለት ነው የአብ ስራ ከአንቺ የሚፈልገው አንድና አንድ ነገር ነው። እሱ ምንድን ነው? ጥፋት ሽናምነሽ ይቅርታ እንድትጠይቀው ነው ከዛ በኋላ ይመለሳለ ስለምትሉ እሷ እኮ ጥፋት እንደሆነ ገብቷታል። ጥፋት የሆነው ደግሞ ስለሳመችው አይደለም። በደንብ አዳምጡኝ። ስለሳመችው አይደለም። ጥፋተኛ ነኝ እያለች ያለችው ስለ ማቀፏ ትክክል እንዳልሆነ ገብቷት ነው ያንን ላስረዳ እያለች የነበረው ማለት ነው። እርግጠኛንን ቁጭ ብሎ በአዳምጣት ጆሮ ቢሰጣት ደግሞ ለምን በዛ ደረጃ ልታቅፈው እንደፈለገች ልታስረዳው ትችል ነበር። እንደዛ የሆነችበትን ምክንያት እንደ ወንድ ፍቅረኛው እንደዛ ስትሆን ሲያያት መናደዱ ልክ ነው። እኔ እኮ የአብስራን ከዚህ ጋር ሳልደግፈ እኮ አልቀረውም እውነት ነው፣ ያናድጋል ነገር ግን ፍቅር አይደለ? ይሄ ፍቅር ነው። በቃ መደማመጥ የሚባል ነገር አለ፣ ሊያዳምጣት ይገባ ነበር። ስለዚህ ይቅርታ፣ በቃ ጥፋተኛ ነኝ ካለች እኮ በመሳሙም ተስማምታለች ማለት ነው። እንዴት ነው የሰው ልጅ? ይሄ ልናችሁ ያልፈቀደውን ነገር ለሰው ደስታ ብላችሁ ምንም ነገር እንዳታደርጉ። እሷ ገና ወይም ያብስራ ወደ እኔ ይመጣል ወይም አለ አይደለ? እሱን ለማስደሰት ብላ ያሳመችውን እሺ በቃ ተሳስቻለሁ ይቅርታ ብላ እንደሳመች ታሳምን ነው የምትሉት? እንዴት ነገር ነው? ሌላኛው ደግሞ ገርማል። በጣም እኔ እንዴት እንደምታስቡ አላቅም። እንግዲህ ትናንትና ያብ ስራ ሰምታችሁታል። ልዩ ከመጣች በኋላ አብራችሁ ነበራችሁ አብራት አድርሃል ወይ ስትለው፣ ባንድ አፍ ምን ጠብቀሽ ነበር ታዲያ? የምታፈቅረኝ ልጅ ከሆነች ነ አላት ማለት ነው። የምታፈቅረኝ ልጅ ከሆነች አላት ማለት ነው። ስለዚህ አብራት አድረዋል፣ አብረው አድረዋል ከልዩ ጋር። ታዲያ በምን ሞራል ነው ቆይ እሷ ጋር አድርው እንደዛ ተነካክቶ በአንድ ቀን ጀንበር ደውሎ ፍቅረኛውን አምጥቶ ከእሷ ጋር ለሽ ብሎ አድሮ ከዛ ወደ ሄሉ ይመለስ፣ በቃ አስታርቋቸው የምትሉት እንዴት አይነት ነው? እንዴት አይነት ልብ ነው ያላችሁ እናንተ? ራሱ በምን ልብ ነው እሺ? አሁን እዛች ጋር ተነካክቶ እንደገና ደግሞ ከሄሉ ጋር ሌላ ፍቅር ፍቅር፣ እኔ አይመጣውም፣ አይመጣውም። እኔ ለእናንተ እንዴት እንደመጣላችሁ አላቅም፣ የምር በጣም ነው የሚደብረው ሲቀጥል ደግሞ እኔ ልዩ በመጀመሪያ ጊዜ አናዳኛለች። ሄሉን ስትመታት ምናምን ስታገለ ማመጣት እኔ አትመቸኝም፣ በእርግጥ ነገር ግን እንደ ፍቅር ስታስቡት ደግሞ እሷም እኮ ሴት ነች አይደል እንዴ፣ እራሷን አሳልፋ ሰጥተዋለች፣ ኦረዲ በቃ አብረው አድራለች። ስለዚህ ከሄሉ ተለይ ወደ ሄሉ ሲመጣ ከእሷ ተለይቶ ያችኛዋ ስም ይሰማታል ብላችሁ አስቡ እንጂ ሚዛናዊ ሆኑ። ሚዛናዊ ሆናችሁ ስታስቡ ደግሞ አንድ ሀሳብ ነው የሚመጣው፣ ሁሉንም መተው ይቅርታ ቤተሰብን ጥርሴ ሙል ስለሆነ ነው። አሁን እንደዚህ ሰው ተጨናንቁን ይስቃለሁ አይደል? ሶሪ በቃ እኔ ምንም ማድረግ አልችልም። የሀሳቡ ነገር እኮ ገርሞኝ ነው። ምክንያቱም በቃ ሁለቱም ሴት ናቸው። ሄሉን እኛ ስለምንወዳት ብቻ ሄሉ ሄሉ ልንል አይገባም። ያችን በፍቅር ታውራ በቃ ነይ ሲላት ትሄዳለች፣ ሂጂ ሲላት ትሄዳለች። በቃ ባጎር በሏት እኮ ስለዚህ ወደ ሄሉ ተመለሰ ማለት ያችን ልጅን እንደገና አስለቀሱ። ሄሉ ደግሞ እሴት እያለቀሰ ከእሷ ጋር የሚሆን ወንድ አይበጃትም። ነገን የዛች ልጅ ጣፈንታ ስለሚደርሳት ማለት ነው። አስተውሉ እንጂ ይህን አስተውሉ። ምንድን ነው እነሱ ፍቅር አውሯቸው ነው። እናንተም አስተዋል ይጠበቅባቸዋል። እንደዚህ ብላችሁ የምትኮምቱ ሰዎች ማለት ነው። በእርግጥ ብዙ አይደላችሁም፣ የተወሰናችሁ ናችሁ። ብዙዎች የምር እያስተዋላችሁ ነው፣ አሁን ላይ ማለት ነው። ሲቀጥል ደግሞ የአብስራ ሄሉን እያከበራት አይደለም። ለመጀመሪያ ደረጃ ማለት ያለባችሁ አክብራት፣ ክብር ስጣት። እንደ ሴት ልጅ ልታከብራት ይገባል። በሉ ልዩ በመጀመሪያ ቀን ከሄሉ ከሄሉ ቤት የመጣች ቀን ማለት ነው። እንዴት ታርገው እንዳቀፋት አይታችኋላል። እንኳን አይደለም መገፈታተር ቀርቶ። ከዛ ደግሞ ከአልጋው ራሱ አልጋ ቤት የተገኘ ጊዜ እንዴት እና እንዴት ሲያደርጋት እንደነበር እንደዚህ እንደው እንዲህ ፊቷን ነካ አድርጎ ገፍቶራታል። ገፍቶራታል ወይ አልገፈተራትም? በጣም ዲፈረንት አለ ከዚህ ጋር ይህን እያያችሁ መገንዘብ አለባችሁ። በመጀመሪያ ሄሉሻ የሚወዳት ከሆነ ያክብራት፣ ከዛ ደግሞ ያዳምጣት። እኛ የሄሉ ደስታ ነው የሚያስደስም ብለን ተናገርን እኮ ይሄ አጉል የሆነ ፍርድ ባነሰጠሩ ነው። ምክንያቱም ልጅቷ አሁን ታውራለች፣ ምንም ስለማታስተውል የሆነ ካልሆነ ቦታ ውስጥ ገብታ በኋላ ደግሞ እንድትጎዳ የምትፈልጉት ነገሮች በማስተዋል ቢሆኑ መልካም ነው። ሄሉሻም እንግዲህ ካልሆነኛ ኦዲንስ ማለት ሰብሰብ ብለን ጸበል መውሰድ አለብን። ይችልች ወደ ማንነቷ እንድትመለስ ሄሉ ማለት ነው። ለምን አሁን የማንንም ምክር እኮ መስማት ወላ እናቷ ፈት ለመታበት ብትመክራት አታዳምጥም። ምክንያቱም አሁን ያለባት ውስጥ ላይ የፍቅር መንፈስ ነው፣ ዋጋ ከፍላለሁ፣ ዋጋ ከፍዬ ነው ያደርገዋለሁ የምትለው እንግዲህ። ሄሉ ምንድን ነው ራሷን አጥፍታ መኪና ውስጥ ከታ ከዛ ሄሉሻል ለያብስራ ብላ ራሷን አጠፋች ተብሎ መዝገብ ላይ እንዲጻፍ ነው የፈለግሽው ሄሉ እራስሽን በማጥፋት ነው እሱን ወደ አንቺ የምታመጪው? ለማንኛውም እንደው ፈጣሪ ፈጣሪ ልቦና ይስጣት ማለት ይሄ፣ ልቧን ያረጋጋ በቃ፣ የምትወደው መድሀኒዓለም ልቧን እያረጋጋው ማለት ነው። እና ጓደኞቿ ራሱ ልታምኗት ይገባል። እንደሆነ እንደሆነ አድርጋችሁ ማስታረክ ካለባችሁ አስታርቋጥ እንጂ ይሄ ያላደረገችውን አደረገች ብላ እንድታምን ምናምን እየገፋፋችኋት ነው እያየው ነው ማለት ነው። እንደዚህ ባታደርጉ ጥሩ ነው። ሰው ያላደረገውን አረግኩ ብሎ ሊያምን አይችልም በፍፁም እና የሚመጣውን እናያለን እስኪ ምን ይፈጠራል የሚለውም ማለት ነው እና